እንደ ውሻ ነው የሚያደርጓት ፍቅርም ቤዛም። በቃ አሁን የተዋቻት እንትናናት ማናት ቀበጣዋናት ሌዱናት የማትነካት እንጂ ቤዛና ፍቅር አሁን የሚያሰቃዩት ነበረ ማለት ነው። እንዲሁም ደግሞ ዴቪም ያው እነሱን ወሬ እየሰማ በጣም አስቀይሟት ነበረ። ለጊዜው ተሰምቷት ነበረ። እዚህ ጋ ደግሞ እነለሊ ቤት ሸሽታ እነለሊ ቤት ነው ምክንያቱም የሰው ቤት ልትገባ ስትፈልግ እዛ ጋር አባቷ እየፈለጋት ነበር። አባቷን ስታይ ሸሽታየት ነው የመጣችው ለሊ ቤት ነው የመጣችው ማለት ነው። ለሊ ቤት ስትመጣ ደግሞ እንግዲህ ሌላ ያስቀየማት አንድ ላይ በቃ በጣም ተናዳ ወደ ክፍለ ሀገር ወደ እናቷ ጋር ሄደች ማለት ነው። በነገራችን ላይ እናቷን በሰላም አግኝታታለች እህቷንም እንዲሁ ማለት ነው። ነገር ግን እዛም እድሏ በጣም በቃ የምትወደድ ልጅ ናት የምትፈቀር ልጅ ናት ማለት ነው። እዛም ያው አባቷ በግድ ሊድራት ነበረ ለሀብታም ብር ላለ ሰው ትልቅ ነው ሰውዬ ይመስለኛል ሊድራት የነበረው ማለት ነው። እሷ ደግሞ ስለማትፈልግ ሸሽታ ነው ከሀገር የወጣችው ይመስለኛል። እናቷም በእሷ ምክንያት ነው ከአባቷ የተለያየችው። አሁን ብቻዋን ነው ያለችው ማለት ነው። በጣም ነው የምታሳዝነው እናትየው ያለችበት ቤት አሁንም ግን አዴ ስልክ ለመደወል ወጣ ስትል ሁለት ሰዎች አይቷታል ማለት ነው። የእንትና ልጅ እኮ መታለች አዴናት አዴናት እያሉ እየጠቁባት ነበረ ማለት ነው። ምናልባት ያ በፊት ሊያገባት የነበረ ሰውዬ እንዳይሆን ብዬ ፈራው። አባቷ ከታምና ነው ያው አዴን ፈለገ ሄዶ ማለት ነው። አሁን ደግሞ እነሱ ሰዎች ስላየዋት አዴ መታለች ብሎ አባትዮ ጋም ደውሎ፣ አባትዮ እንዳይመጣ አባት ወይም ደግሞ እንዳይጠልፏት፣ ገጠርኮ ጠለፋል። እንዳይጠልፏት ፈራሁኝ። አባቷ ሳይመጣ እናቷን አይታ ቶሎ ብላ ወደ ሌሊ ቤት ተመልሳ ወይም ደግሞ የሰው ቤትም ቢሆን ወደ ከተማ ተመልሳ ወይ ደግሞ ከሌሊ ጋር ስራ እንደሚጀምሩ ተነጋግሮ ነበረ። ስራ ብትጀምር ጥሩ ነው ብዬ ነው የማስበው። ምክንያቱም እዛ ክፍለ ሀገር ላይ ከሆነች ህይወቷ ይበላሻል። ወይ በግድ እንድታገባ ነው የሚያደርጋት አባት እዩ ማለት ነው። ስለዚህ እንደምንም ወደዚህ ቤት መጣና እኔ እኔ እንደ እኔ ተመልሳ መጥታ እነ ፍቅር ገባ እንኳን ባቶ ዴቭ ና ዴቭ ከዴቭ ጋር ብትታረቅ ዴቭም ደግሞ በስርዓቱ ቢቀበላት በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ የነ የፍቅር እናትን መጥታለች፣ ባርኩት እንግዲህ። ለእናትዮ ምን ብለሽ ነው የነገርሻት ቤዛን እዚህ እንዳለች ምናምን እያላት፣ እናትየው ከቻለች እንግዲህ። የሚቀጥለው ላይ እስቲ እናትየው ምንድን ነው አዴን፣ ፈልጋችሁ አምጡልኝ ትሊሁን፣ አዴን ፈልጋታለሁ፣ አዴን መልሷት ትሊሁን። ፍቅርስ ለምንድን ነው የዋሸችው? ለምንድን ነው አዴ ስንትወጣ ያደረገቻት? ምናልባት እናትየው እንድትመለስ ካደረገቻት ብዬ አስባለሁ። እውነታውን ካወቀች እና እውነታው ከተነገራት አዴን ትመለሳታለች ብዬ አስባለሁ። በዛ መልኩ ከተመለሰች ግን ፍቅር ጋር በጣም አይስማሙም። አሁንም በዲቪ ተነሳ ማለት ነው። ስለዚህ ምናልባት አሁን እናትዮ ስለመጣች ትመለሳለች ብዬ አስባለሁ። ወይ ቤቷ ትመለሳለች ወይ ደግሞ ከሌሊጋ ስራ ትጀምራለች ወይም የሰው ቤት ትገባለች ብዬ ነው ማሰው። ከሶስቱ አንዱ። እንዲሁም ደግሞ አራተኛ ዛው ክፍለ ሀገር እያለች እንዳይወስዷት አጉል እንዳያርጓት፣ ወይ አባቷ እንዳያያት ወይም ደግሞ ምናልባት እሷ እንግዲህ የአባቷ እስከምመለስ ድረስ ቆያለው ካለች ያው ግንጎ ማኑ ደመቃ ቤቱን ስለሚያቅ ወይም ደሞ ጉሮቤ ስለሆኑ ወይም ደግሞ ወንድሟ ነው በሉት እንጂ የክርስትና ወንድሟ ስለሆነ ማለት ነው። ስለዚህ ምናልባት አልባ አጠያይቆ እኔ ቤቱን አውቃለሁ አንተ ወሰደን ስለምታውቃት ብሎ ምናልባት እሱ ደግሞ ደሞ ተከትሏት ሄደ ካመጣት እንጂ አዴ ገጠር ገባች። እናትየ ደግሞ እንዴት እንደሚያስ ታሳዝን። ተቃላችሁ። እናት ለዘላለም ትኖር ስማት እኮ አልጠግብም አለች። ምክንያቱም ምናፈቀቻት ደግሞ የሚያሳዝን ነገር እናትየውም ታማሚ ናት። እህቷ ግን ያወድናለች አሁን በሚገርም ሁኔታ ማለት ነው፣ ጥሩ ሁኔታ ላይ ነው ያለችው። አደይ ታሽሏታል፣ በጣም ደህና ነች። እናትየውን እራሱ የምታግዛት ከጎኗ ያለችው እህቷ ናት ማለት ነው። አሁን ዴ ችግሯ ምንድን ነው? እናትየውንም ከዛ ከገጠር ለማውጣት ወደ ከተማ ለመውሰድ ትፈልጋለች እህቷንም እንደዛው እያስተማረች ለዛ ለዛ ነው የፍቅር ነገር የማይታያት ማለት ነው። እኔ ግን ደስ ያለኝ ነገር ቢኖር ምን እንደሆነ ታውቃላችሁ? እናቷ በቃ አንቺ ልብሽ የፈቀደ በግዴታ እንድታገቢ በግዴታ አንቺ ያልፈለግሽው ነገር ህይወትሽ ውስጥ እንዲገባ አልፈልግም ነገር ግን ደግሞ አንቺ የፈለግሽው አንቺ የወደድሽውን መቀበል አለብሽ፣ ለራስሽ መኖር አለብሽ፣ ህይወት ሊኖርሽ ይገባል ብላ እየመከረች አይገርም። የእናት ጎደኛ እናት እንደዚህ ስትመክር ማለት ነው እና በጣም መከረቻት ማለት ነው። የእኔ አንቺን ልጥርሽ፣ አንቺን ትልቅ ቦታ ላደርስሽ፣ እናንተን ሰብስቤ ወደ ከተማ መውሰድ ነው የሚፈልገው እኔ ስትላት። እኔ አሁን እህተሽ ያለችልኝ ደህና ነኝ። ስለዚህ ህይወትሽ መኖር አለብሽ ሙኛቱኝ ብላ በጣም ጥሩ ጥሩ ምክር ነው የመክረቻት ማለት ነው። ምክንያቱም እሷ በፊትም የዴቪን ፍቅር እየተቀበለች አይደለም፣ ባርኮትንም ቢሆን እኮ ማለት ነው። ለምሳሌ እንደ ፍቅር ስነኳት በቃ እንትን ይላታል፣ ይቆም ይላታል። ስለዚህ እሷ በፍቅርም አፈቅራለሁ ወዳለሁ ብላ ሳይሆን በቃ ጥቃት አይደርስብኝም ይቆምልኛል የሚል ይመስለኛል። ያኔ የራሱ ፍቅሩን ለመቀበል የተረሳችው ማለት ነው እንጂ ልቧ አዟት አይደለም ማለት ነው። ነገር ግን አሁን የእናቷን ምክር ከተቀበለች በኋላ ምናልባት ለዴፍ ጥሩ መርስ የምትሰጥ ይመስለኛል፣ ወይንም ደግሞ ፍቅሩን የምትቀበልበት ይመስለኛል ማለት ነው። አዴ ግን እኔም የሚመስለኝ ዴቪን አፍቅራው ዴቪን ከዴቭ ጋር ብትኖር በጣም ደስ ይላል ማለት ነው። ምክንያቱም ያስብላታል እሷን በቃ ታውሯል ስለሚወዳት የሚያደርገውን አያውቅም። ቶሎ ቾኮሎ ውሳኔ ወስና ልይ ቾኮላ ይፈጥራል። ለዛ ነው እንጂ ዴቭ ከልቡ ነው የሚወዳት ማለት ነው። እና ስለዚህ አዴ መጨረሻዋ እየመር ብላችሁ መርቋት መጨረሻ እየመር ወይ ደግሞ እኔ እንደውም ማለት ነው ከሰው ቤት ሰው ቤት ከምትቀመጥ ከልል ጋር የሆነ የራሳቸው ስራ ከፍተው የራሳቸው ቢዝነስ እየሰሩ በቃ ትልቅ ቦታ ደርሳ እናት ይሆንም እዚህ አምጥታ ጠገቧ እሷም በቃ የራሷ ህይወት እዛ እንደዛ ብትኖር ነው የሚለው። ምክንያቱም የሰው ቤትም አሁን ለፍቅርም ቤትም ገብታ ተመለሳች። ከዛች ከብር ጋር መቃታል። እንዲሁም ደሞ የሰው ቤት ብቻ መስራት ነው የሚሄነው። አንድ ግንውን ነገር አስባ ካወጣች ነው ለጊዜ ወደ ቤት ወደ ፍቅር ቤት ቶሎ ብላ ፈጥና የራሷን ስራ ብትይዝ መልካም ነው ብዬ ነው ማስበው ማለት ነው። ሀሳባ ጥሩ ሆኖ እንጂ ግን በቃ ነገሮች አልመቻችል ገንዘብ ሳይኖራት ቀር ምናምን ነገር ነው እንደዚህ፣ እንጂ አሁን ኤላ ምናልባት በዚህም ከካሳት ያስቀየማትን ስትመለስ ከለሊጋ አመቻችተው የስራ ሁኔታ ከፍተው ምናልባት በዚህም ከተቀበሏት እያስባለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ክፍል ሀምሳ ስምንት ይሄን ይመስላል። ቀጣይ ክፍል ደግሞ ምን ይሆናል የምለውን ነገር እንግዲህ ደግሞ አብረን እናያለን ምን እንደሚሆን። ዴቭ አሁን እራሱ በጣም አዝኗል፣ እየፈለጋት ነው። ነገር ግን ያው አንድ ያስቀይሟት ስለሆነ እሱ ልቡ በጣም እያዛነች ነው ማለት ነው። እና ዴቭ ማናት አዴ እንግዲህ ሰዎቹ አይቷታል። ምን ያደርጓት ይሆን? ትጠለፍ ይሆን? በሰላም ወደ ከተማ ትመለስ ይሆን? አብረን የምናየው ይሆናል ማለት ነው። ወደ ቤተሰቦች መልካም ቆይታ ይሁንላችሁ።